ባለትዳር ነበርኩኝ። አሁን የለኝ ትዳር። ማለት ፈተሽ ነው የሄድሽው ወይስ ፈታሽ? እሱ አይደለም። ባለትዳር እና የአንድ ልጅ እናት ነበርኩ። ከዛ እዚህ ከመጣሁኝ። አሁን ተፋተው ማለት ነው። ለምን ፈታሽ? አንድ ንድ ጊዜ ነገሮች አለ መገጣጠም ቢሆንና ርቀት ይመስለኛል ባልሳሳት። እኔ ሳኡዲ ነኝ፣ እሱ ኢትዮጵያ ነው እንጂ አሁን በጣም ቆንጆ በጣም ቆንጆ ልጅ ነሽ። ስንት አመት ሆነች ልጃቸው? ልጃችን ወንድ ነው። አሁን ሰባት አመቱ እና ወንድ ልጅ ነው። ማን ጋር ነው የሚኖረው? አባቱ ጋር ነው ወይስ አንቺ? ሲኖር የጋራ ነበር የኖሩት፣ አባቱም ጋር ቤታችን። ጎረቤት ለጎረቤት ነው ያገባሁት። ያሳደገኝን ነው ጎረቤት ነን። ያሳደገኝ ከልጅነት ጀምሮ የሚያቀኝ ያሳደገኝ እየተማርኩ እያለሁ ነው ዘጠነኛ ክፍል እያለሁ ነው ያገባት። ከዛ ያው ወላሂ በድሜ ትንሽ ይበልጥሽ ነበር ማለት ነው። ብዙ አይደለም በድሜ የሚበልጠኝ ስምንት ዓመት ነው። ብዙ ይባላል ብዙ ይባላል ስ እንዳስተዳደጋችን አስተዳደጋችን የወንድ ልጅ ከፍ ሲል አባባሎች አሉ። አሁን እሱ አግብቷል። አንድ ልጅ በመካከል በጣም ጥሩ። ስለዚህ ውሽማ እንዳለው ነገሮች ደውለው እኛ በዚህ አይደለም የተጣላ ነው። በራሳቸው አለመግባባት ነው። አንቺ ተጠራጥረሽ ታውቂያለሽ? አላውቅም። በጣም ነው የማምነው። ነው፣ ታዲያ ለምን ትፋታለች? አለመግባባት፣ ገንዘብ ሲገኝ አንዳንድ ጊዜ ገንዘብ ምን አለመሰለግ፣ በድህነት ሀብታም ነው። ገንዘብ ስታገኝ አይደለም፣ ገንዘብ ሲገኝ ማለት ምንድነው? ያኔ እኔ ያለው ስደት ነኝ። እኔ አሁኑ ላይ በገቢ እኔ እበልጣለሁ ከሱ ገብተሃል። አሁኑ ላይ አማራ ክልል ላይ ያው እንግዲህ መስራት የማይቻልም የተሰራውም በሰዓቱ የሚሰበሰብበት ወቅት አይደለም። ሸዋንን አጣዬን ካወቀው እንግዲህ አጣዬ ብዙ ጊዜ ተደጋጋሚ ክሰት የሚከሰትበት ቦታ ነው። የእኛም ማጀቴ ደግሞ እንደዛው አንድ ጋ ነው። አጣዬን ሲፈጠር ማጀቴም አብሮን ነገሮች የሚፈጠሩት እና ያው በነገሮች አለ መግባባት የተሰደድኩትም ህይወትን ኑሮ ለማሸነፍ ነው። ስድስት ዓመት አብረን ኖረናል። ሰባተኛ ዓመታችን ወደፊት ሆኖ ነው ወደዚህ ልጅ የሁለት ዓመት ከሶስት ወር እያለ ነው ስደት የመጣሁት። ከዛ ያው ለቤተሰቦች ቀን ቀን ቤተሰቦች ጋ ይውላል፣ ለሊት ለሊት አባቱ ጋር ነበር ያለ ልጃቸው። ኢኮኖሚ ከበለት ሽው እኔ ግራ ገባኝ። አንቺ በኢኮኖሚ ከበለት ሽው አንቻ አባረርሽ ታዲያ እሱ ወይ ከአንቺ በልጦ ምናልባት አንቺን አልጠብቅም ምናምን ብሎ ሊሆን ይችላል ብዬ አስቤ ነበር። ታዲያ አንቺ በኢኮኖሚ ከበለጥሽ፣ አንቺን ለምንድን ነው መፍታት የሚፈልገው? አለመግባባት ገንዘብ አንቺ ልሽ ነበር። በቶሎ ቶሎ አንቺ ከማለቱ በፊት እኔ የተሰደርኩት እራሱን ችሎ ለአላማ ነው ገብታል። የተሰደርኩት ለአባቴ አይደለም ለትዳሬ ነው። አባቴ ገበሬ ነው። ራሱን በአፀደ ገነት ያኖርልኝ። ራሱን በደንብ የሚያስተዳድር በህይወት የለም። አባት ሁለት ዓመቱ ካረፈ ግን ራሱን ችሎ በደንብ ልጆቹንም ቤቱንም በደንብ የሚያስተዳድር የነበረ አባት ነው የነበረኝ። መሬት አለው፣ ገበሬ ነው። ግን እኔ በገዛ ፍቃዴ ስለነበር ያው ተማሪም ስለነበር በገዛ ፍቃዴ ስለነበር ነበር ያገባውት፣ ተወጪ የሚል ኃላፊነት ነበር የተጣለብኝ። እነኛ ነገሮች አብረን ኮነ ብዙ ታገልንና ስድስት ዓመት አብረን ኖርን። ከዛን ነገሮች ሁሉ የምንለውጥ አልሆን ሲል ወደ ሳውዲ መጣ። ከዛ ነው መምህሬ ነው፣ የህይወት መምህሬ ነው። እሱን አለመውደድ አልችልም። በውስጥ መስመር ላኪ ኢየሱስ ስ አልታረቅም፣ ግደለሽ እንደዚህ ከአንቺ በልጠን ወይም ከአንቺ ችግሩን አውቄያለሁ። እንደምትወጅ ከአይንሽ ሁሉ ትልቁ ደግሞ የሰባት ዓመት ስምንት ዓመት ልጅ አላችሁ። ሁለተኛ በልጅ አገባሽ ባለች ስለዚህ ስደት ብዙ ነገር ያደርጋል፣ እውነት ነው መራራቅ ይኖራል። የኢኮኖሚ ችግር ነው፣ ሁሉንም እያሰድ ነው። ስለዚህ እኔ አሁን የምነግርሽ ሌላ ባል እኳ ብታገቢ ለገንዘብሽ ብሎ ነው የሚያገባሽ። ይሄን ማወቅ አለብሽ። ይሄን ባል ግን ብትታረቂው ለገንዘብሽ ብሎ አይደለም የሚመልስሽ። ለምን አንደኛ የልጅነት ሚስቱ ነሽ፣ ሁለተኛ አንድ ልጅ ያላችሁ፣ ሶስተኛ መራራቅ ነው ያመጣው፣ ሶስተኛ ደግሞ የኢኮኖሚ ችግር ነው። አሁን ግን እሱን በርትቶ መስራት አለበት፣ አንቺም በርትተሽ መስራት አለብሽ። ብዙ አመት ደግሞ እዚያ መቆየት የለብሽ፣ በቀጥታ መመለስ አለብሽ የተወሰነ ገንዘብ ይዘሽ እንደገና ትዳራችውን መቀጠል አለባቸው። እኔ እንደዚህ ነው የምመክረሽ። ሌላውን ጓደኛ አባብሎች ሊሆን ይችላል ቆንጆ ስለሆነ የደወሉ መካታ የውሱን ያገባሽ ያለ እድሜውም ምን ስምንት ዓመት ሰባት ዓመት ይበልጥሻል እያሉ የሚያሳስቱ ሴትና ወንድ ወይ ዘመድ ይኖራል፣ ያን በፍጹም እንዳሰናያቸው። እኔ ግን የምመክረሽ ባልሽ ጋር እንደውም አሁን እንደወጣሽ ደዌ የለን ሞጣ ጋር ቀርቤ ነበር ሰላም ልለው እና የመከረኝ ምክር አእምሮዬን ኮረኮረኝ አነቃቃኝ፣ ያለ ነገር እኔ ትክክል ነው አንተስ ምን ታስባለህ? በወዲያውኑ አልቅሶ ይመጣ እኔማ መቼ እንደዚህ በዚህ ባረባ ነገር ተጣላን እንጂ ምናምን ነው የሚልሽ። ስለዚህ የእውነት ማለት ነው በልብሽ አንድ ነገር ተንኮርሳትሽ እሱም እየሰማ ሆናል ወይ ተቆርጦ ይደርሰል አንዲም መፍታትም የለብ ልጃችሁን ማሳደግ ሌላ ልጅ ማም እንደገና በኢኮኖሚ መጠናከር ሌላም ስራ ደግሞ ከፈለግ ሌላ ሀገር መቀየር እሱም ደግሞ ወደ አንች የሚመጣበት ነገር መፍጠር አለች። ለምሳሌ እሱ መጥቶ እሱ ሹፌር ቢሆን ሹፍርና ለምዶ ቢሰሩ እንደገና ቤታችን አንዳርጋቸው የራሳቸው ቢዝነስ አረብ ሀገር ወይ ዱባይ ላይ መክፈት ይችላላል። ስለዚህ እኔ የምመክርሽ ምክር ይሄ ነው። አይ አይሆንም ካልሽ ደግሞ ምንም ማድረግ አልችልም። ምን ይመስልሻል? እቀበላለሁ፣ ምክር እቀበላለሁ። ከምንም በላይ ግን ይህን ለማድረግ ብዙ ታግያለሁ። መውጣ ማለት እንደዚህ ግጭት እንዳይመጣ መለያየት እንዳይመጣ በጣም ከራሴ ጋር ብዙ ታግያለሁ፣ ብዙ ሞክሬያለሁ። እኔ ህይወትን ማለት ያው የሚያቆኝ እዚህ ውስጥ ሊኖር ይችላሉ። አሁን እንዳጋጣሚ ዝም ብዬ ልጫወት ገብችላይ ላይ ብለህ ሳይህ ስነካት ተቀበልከኝ። ለዛ ነው እንጂ እንዲህ ብዙ ታዋቂ አይደለም ግን፣ ታ ለምንድን ነው ፎሎ ያደረግሽ? ፎሎ ያላደረገ ሰው በመጀመሪያ ገብቶ የኛ ሰው ሚዲያውን ፎሎ አያደርግም። ሌላ ምንድን ነው ማስተላለፍ የምትፈልጊው ቁም ነገር? አንደኛ ምን አለ መሰልክ በጣም ተቃቀረህ ከልብህ ትቃቀርና አለመጣጣም ይመጣሉ። በይ ምፍታ። ኦኬ ይቅርታ ብያለሁ። ይሄ ጸቡ የጀመረ አሁን አይደለም፣ ግጭት ውስጥ የገባ ነው ዛሬ አይደለም። ከመጀመሪያው ገና እሱ ናይ ነው የሚለው ገና እኔ ዝም በነበርኩበት ጊዜ ናይ ባለው ነገር እንኑር ናይ ነው እኔ ደግሞ ስንኑር፣ እዛ ያሳለፍኳቸው በጣም ብዙ ውጣ ውረዶች አሉ። ግባል ፍቅር ካለ ገንዘብ ብቻውን ዋጋ ያስከፍላል፣ በጣም ከሚባለው በላይ እኔ ራሴን ከማፈቅራት በላይ ራሴን ከምወደው በላይ እኔ ባለቤቴን በጣም አከብረዋለሁ፣ እወደዋለሁ። የህይወቴ መምህር ነው። ብዙ ጠውረድን እያሳየኝ የኔን አስቸጋሪ ጸባይም ሊኖረኝ ይችላል ጥሩ ጸባይ ችሎኝ የኖረ ባለቤቴ ነው። የልጅነቴ ነው። ህይወትን ከሱ ውጭ አላቃት ነው። እስከዚህም አሁን እስካለሁበት እድሜም ድረስ ከሱ ውጭ ህይወትን አልኖርኩበትም፣ አላውቀው። እሱም እንደዛው ነው የሚለኝ ነገር ግን አንዳንድ ጊዜ የምትኖረው አንተ እኮ ህይወትክን አሸንፈ ሆነ ደረጃ ላይ ለመድረስ ነው አይደል እንዴ? ሞጣ ሁል ጊዜ አለህበት ቦታ ላይ አለህበት እድሜ ላይ ትቀመጣለህ አትቀመጥም። እኔ አሁን ዛሬ የዚህ ሀያ ስምንት እድሜ ላይ እንደሆንኩ እንኳ አልኖርም፣ ነገ አርባ ምታ ደርሳለሁ። ስለዚህ የሰውም ልጅ ህይወትን ሲኖር ስንጋባ ቤት ኪራይ ውስጥ ነበርን፣ ምንም ነገር የለንም ነበረ፣ ግን ቀስ እያልን ሄድን፣ ልጅ ወለድን፣ እያደገ ነው እና ትናንት ነበርንበት ህይወት ላይ መቀመጥ የለብንም። አግዘኝ። ማለት ግዴታ መኖር ከሌለብህም ሌላ ቦታ እንድትሄድ አድርግ እዚህ እንዲመጣ ፈለግኩ ሳውዲ እንዲመጣ መኖሪያ ላውጣልህ ናቱሩ እኔ ህገ ወጥ ነኝ እኔ የመጣሁት በባህር ነው እኔ የመጣሁት በባህር ነው በጣም ብዙ ፈተና ነች ሁለት ወር ተጉዤ ነው የገባሁት ሳውዲ ምድር ላይ ታመሜ ምክንያቱም ማጠበው ልጄ ነው ትቼ የመጣሁት ሁለት ዓመት ከሶስት ወሩ ነበር ልጄ እኔም ገና ሃያዎች ውስጥ እየገባሁ ነበር በዛ ጊዜ። ስለዚህ ያ ልጅ ነው ትቼ የመጣሁት። የልጅ ናፍቆታለን፣ የቤተሰብ ናፍቆታለን፣ ብዙ ነገሩ ጠውረዶች አሉ። ግን እነዛም ሁሉ ችዬ የተሰደድኩት ለአባቴ አደለ ለባለቤቴ ነው። እኔ በአንድ ነገር አምናለሁ። እኔ ከምስቅ እኔ ከማምር በላይ እሱ አምሮ፣ እሱ በቃ የሆነ ደረጃ ደርሶ ማየትን ነበር የምመኘው። በቃ ፍቅር ይሄንን ነው። ከአንተ በኩሎች አመስጠት ክነ የሚመለከተው ግን ያ ልፋቴ ያልሆናል እና በቃ ነገር እንዳልሆነ ቆጠረ ከሱ በኩል ነገሮችን ሁሉ አዞራቸው አሁንም ስለሱ ክፉ ምንም ነገር ልል አልችልም ግን በባዶ ነው የቀረሁት እኔ አምስት አመት የሰረሁበትን ነገር ሁሉ ሰጥቼዋለሁ ገንዘቤን ሰጥቼዋለሁ ሁሉ ነገሬን ሰጥቼዋለሁ ከዛ የልጄ ሰባት አመት ነሀሴ አስር ነበረ እና ለሰባት አመቱ ለልደቱ ደርስ ልሃለሁ ብዬ ቃል ገባሁለት ለልጄ ከዛ እቃ ለቤት ውስጥ የሚያስፈልጉ እቃ ምናምን ከርጎ ያደረግኩ ላኩኝና ነሀሴ ላይ ልገባ ፕሮሰስ ጀመርኩ ከዛ ፕሮሰስ ጀምሬ ልገባ ስነሳ ቤቱን ፊኒሽንግ ጨርሰው ነበር ቀለም ኮርኒስ ምናምን በጅብሰም ነው የሰራው በጣም የሚያምር ቤት ከዛ በኋላ ፊኒሽንግ ጨረሰና አንድ ጥያቄ የጠየኩት በህይወቴ እኔ ጠይቀው አላቅም ገንዘብ የምትሰራው የት ነው የት ነው የምታመሸው ምናምን በቃ አላቅም እኔም ብዬ የጀመርኩት ከሱ ጋር ነው፣ ማምላክ በምታውቀው አሁን ከሱ ውጭ ህይወትን አላቃትም። ወንድንም አላቅም፣ እቅፍንም፣ ቁጣንም፣ መኖርንም የማውቀው እሱን ብቻ ነው። ከስራዎቹ ጀምረኝ። ስለዚህ እሱን የማላምንበት ምንም አይነት መንገድ የለኝም። በጣም ነው የምወደው። እናትና ባቴን እንኳ የእሱን ያክል አላምናቸውም። ማለት በጣም ነው የማምነው፣ ራሴን የማምናትን ያክል። ይሄን ምንም ደብቄው አላቅም። በቃ አሁንም እንደዚህ ተጣልተን እንኳ እኔ ሞቼ እሱ ይኑር የሚል ስሜት ነው ያለኝ። ገብቶሃል? ፍቅር እራስ ወዳድነት እንድትሆን አያደርግህም። ለዛ ሰው ደስታ መኖርም ብቻ ነው የሚፈልገው እና ባጃጅ የገዘውለት በመጣው በአመት ከምናምን አካባቢ ነው የመጣውበትን እዳ ሳልከፍ ነው ባጃጅ የገዘውለት እና በቃ አሁን በባጃጅ እየሰራ ቤቱን ፊኒሽንግ ሰራ ልሻሉ አለኝ ማለት ነው ከዛ አንቺ ለእጅሽ የሚይዘውን ይዘሽ ትመጭና ሱቅ ከፍተሽ ትኖሪያለሽ አለኝ። ያሻልኩት ከዛ ባጃጅ ያዘ የጦርነትም ስለሆነ ብዙ መስራት አልቻለም መሰለኝ። ግን ከሱ ጋር ባጃጅ ይገዙ ቤታቸውን ማኔጅ እያደረጉ ቤታቸውን እያስተዳደሩ ነው። ገባሃል። ከዛ አልጠይቀውም? አልጠይቀው ምንሰራ በባጃጅ ምንገቢ ያገኘ ምናምን አለለም። ብቻ ከጦርነት መትረፉን ነው የምጠይቀው። እንዴት ናቸው፣ ዛሬ ደህና ናቸው ወይ፣ ተረፋቸው። ይህም ብቻ ነው ሁሌ የምጠይቀው እና ግን ልገባ ክረምት ላይ ልገባ ስል እቃ ካርጎ አድርጌያለሁ ብያለሁ። የሴቶች እቃ ይሁን የወንድም እቃ ምናምን በቃ ካርጎ አድርጌያለሁ፣ እዛ ስገባ ኢትዮጵያ እንዳይቸግረኝ ብዬ። ለሱ የሚገባ ሰው ሳገኝ እንኳ ከዚህ ከሳዑዲ ወደ ኢትዮጵያ የሚገባ ሳገኝ፣ ለሱ ሽቶ እንዳይቀር፣ ሰዓቱ እንዳይቀር፣ ስልክ እንዳይቀር፣ በቃ እሱ አእምሮ እንዳየው ነው የምፈልገው። አሁንም ማምላክ ካለች እሱ ደምቆ ደስታን ይስጠው። እኔ ደግሞ ሁልጊዜ ወደታች ልኑር፣ በቃ እኔ ልኑር። ግን ከእሱ ጋር መታረቅ አልፈልግም። እውነት የምነግርህ አባቴን በጣም ነው የምወደው አይደል፣ አባቴ ቢመለስ ከሱ ጋር መታረቅ አልችልም። ይቺ የቆመችውን የሺ አያሀት ዛሬ በመድኃኒዓለም ቸርነት ነው እና የምንጠየቅኩት እስኪ ከቻልክ አልኩት፣ ወይ ሶፋ፣ ወይ ፍሪጅ፣ ወይ አልጋ አንድ ነገር ግዛልኝ። ይቺን ነው እንግዲህ፣ ይሄ ነው የጸባችን ትልቁ ዋጋ የሆነው። ልክ ላይ ልገባ ቀሙ ሁሉ ታርጉ አድርጌ ጠየቅኩት። እጀ ላይ ባህዶ ነኝ አሁን እቃ ስትልቅ ብዙ ብር ይፈጃል። ምንም የላከው እቃ ብዙ ባይሆንም የአራት ወር አምስት ወር ደግሞ የሚያዘብኝ አቃ። ከዛ በኋላ እኔ እጀ ላይ አሁን ብር የለኝም። ምናይ ነው የምትለው? ስለዚህ እኔ ልመጣ፣ ቤት አለን፣ አንተ ለጅ የምትሰራብ ባጃጅ አለ፣ መሬት አለ ከዛ ላይ ቀለብ ታመጣለህ። እኔ በቃ የምፈልገው ይሄ ሴት መሆን ሴት መሆን ማለት ወንድ ስለሆንክ ምናልባት አይገባህም። እኔ አሁን ከአሁን በኋላ ይሄን እድሜን መሆን የምፈልገው የቤት መቤት ሴት የሆነች ሴት ባህሏ ልጆቿን ማኔጅ አድርጋ የምትኖር ሴት ለባህሏ ዘውድ መሆን የምችል ሴት ነው መሆን የምፈልገው። እስከዛሬ በጣም ብዙ ውጣ ውረዶችን ስላለብኝ አሁኑ ላይ እንደዛ አይነት ሴት ነበር መሆን የምመኝበት ጊዜ ነበር ይሄ። ከዛ ከአሁን በኋላ ራስክን እንድትችል ቤትህን ማኔጅ ማድረግ እንድትችል እፈልጋለሁ። ስለዚህ አግዘኝ። እኔ ደክሞኛል፣ በቃ ሰው የለኝም እና ደክሞኛል። አባቴን በጣም ነበር የምወደው። የሚያቆኝ ሰዎችም ይኖራሉ እዚህ የማጀት ልጆች፣ አባቴን ከኔ በላይ ወደዋሉ፣ አከብረዋሉ። እና የአባቴ መሞት ቅስሜን ሰብሮት አልፏል፣ በቃ እንዳልነሳ አድርጉኝ፣ አልፏል የአባቴ ሞት። እና ያለኝ አንተ ነህ፣ አሁን ባሌም ነህ፣ ወንድሜም ነህ፣ ጓደኛም ነህ። እና በቃ ተረዳኝ፣ ሰው ያስፈልገኛል፣ ተረዳኝ አልኩት። ከዛሱ ያ ፌዝብኝ ያዘ። በቃ እዛ በርገርሽን እየበላሽ እዛ እንደዚህ እየሆነሽ እኔ ወፍራም ነኝ ከበፊቱ ው ዛሬ ወፍራም ነኝ አልቀንስም። እግዚአብሔር በቸርነቱ ነው የሰራኝ እና አንዳንድ ጊዜ በጣም ከምንወደ ሰው ማን ጠብቀውን ቃላት ስታገኝ ከዱላይ ይበልጥ ይሰብርሃል። ብትሃል ዱላ ይሻላል እንክትክብት ታርጉልልታል፣ ግን ቃላት ደግሞ ይበልጥ ይጎዳል። እኔ ራሴን ለመደበቅና ከአባቴ ሐዘን ለመውጣት ስል በጣም እደንስ ነበር፣ እጫወታለሁ ግን ማላለቅስም ብዬ ነበር። ምን ሆኜ ነው ይውጣልሽ። በደንብ ማልቀስ እንኳን ብዙም ይቅርብኝ እና አንዳንድ ጊዜ